እንጸልይና ወደ ትምህርታችን እንገባለን። ለእግዚአብሔር ለአምላካችን ክብርና ምስጋና ይሁንለት። የተወደድክና የተፈራህ አምላካችን እግዚአብሔር ሆይ በጌታችን በኢየሱስ ክርስቶስ ስም እናመሰግንሃለን፣ እናከብረሃለን። የዘላለም አባት ቅዱስ እግዚአብሔር በዚህ ቃል ውስጥ እግዚአብሔር ሆይ እውነትህን፣ ፈቃድህን እንድንረዳ ከአንተ ጋር እንድንጣብቅ እግዚአብሔር ሆይ በመንፈስ በኩል እንድትገልጥልን በጌታችን በኢየሱስ ክርስቶስ ስም ወደ አንተ እንጸልያለን። የዘላለም አባት ቅዱስ እግዚአብሔር ሆይ ሐዋርያው ጳውሎስ ለገላትያ እያላቸው ያለውን ነገር እግዚአብሔር ሆይ ለእኛም ተረድቶን እንደ አንተ ፈቃድ እንደ መንፈስ ፈቃድ መመላለስ የምንችልበትን ጸጋና አቅም እንድታድለን፣ እግዚአብሔር የዘላለም አምላክ በጌታችን በኢየሱስ ክርስቶስ ስም ወደ አንተ እንጸልያለን። ስለምታበራልን፣ አብሮትን ስለምትሰጠን፣ ቃልን ስለምትገልጥልን፣ ከእኛ ጋርም ስላለህ እግዚአብሔር ሆይ እጅግ አድርገን እናመሰግንሃለን። ክብር በሰማይና በምድር ለአንተ ብቻ ይሁንልህ። አሜን አሜን። በኢየሱስ ክርስቶስ ስም ጸለይሁ። በድጋሚ የጌታችንና የመድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም በያላችሁበት ይብዛላችሁ። ቅዱሳን እንደትከረማችሁ ላለሁኝ ሳምንቱ እንዴት ነበረ? በእኔ በኩል ሁሉ መልካም ነው። እግዚአብሔር ለዘለዓለም እየተመሰገነ ይሁን። እንግዲህ ባለፈው ከቁጥር ስምንት እስከ አስራ አንድ ባለው ክፍል ውስጥ እንደተማማር ነው ማለት ነው። ወደኋላ ለምን መመለስ ትፈልጋላችሁ የሚለውን ሀሳብ ተነጋግረናል። ከክርስትና ወደኋላ መመለስም ሆነ ወደኋላ ማፈግፈግ ኢ ክርስቲያናዊ ተግባር እንጂ ትክክለኛ የክርስቲያናዊ ሕይወት እንዳልሆነ በሰፊው ተነጋግረንበታል። ዛሬ ደግሞ ወንድሞች ሆይ ብሎ ቁጥር 12 ላይ በአዲሱ አንቀጽ ይጀምራል። ሐዋርያው ጳውሎስ ማለት ነው። ወንድሞች ሆይ እኔ ደግሞ እንደናንተ ሆኛለሁና እንደ እኔ ሁኑ ብዬ እለምናችኋለሁ ይላችኋል። እዚህ ጋር ምን ማለት ነው? ሐዋርያው ጳውሎስ አይሁዳዊ እንደመሆኑ መጠን እነርሱ ደግሞ አህዛብ እንደመሆናቸው መጠን፣ ነገር ግን አህዛባዊም ያልሆኑ አይሁዳዊም ያልሆኑ በክርስቶስ ኢየሱስ አንድ የሆኑ ወደ አዲሱ ማህበረሰብ የገቡ ሰዎች ናቸው ማለት ነው። ስለዚህ እርሱ ወደ አህዛብነት የተቀየረ ሳይሆን እነርሱም ወደ ይሁድነት የተቀየሩ ሳይሆኑ መስመር ላይ ተገናኝተው ክርስቶስ ኢየሱስ ጋር ተገናኝተው ሁለቱም የአዲሱ ማህበረሰብ አካላት ሆነው ተገልጠዋል ማለት ነው። እግዚአብሔር አምላካችን ለዘላለም የተባረከ ይሁን። ስለዚህ እንደናንተ እኔ እንደናንተ ሆኛለሁ ይላቸዋል። እሱ ደግሞ እናንተ እንደኔ እንድትሆኑ ፈልጋለሁ ይላል ማለት ነው። ስለዚህ በዚህ ሂደት ውስጥ ይቀጥልና አንዳችም አልበደላችሁኝም ይላል። ይህን ያለበት ምክንያት ምንድን ነው? ምናልባት ወደኋላ መለስ ብለን ስንመለከት ከቁጥር ዘጠኝ ጀምሮ ያለው ሐሳብ አሁን ግን እግዚአብሔርን ስታውቁ ይልቅስ በእግዚአብሔር ስትታወቁ እንደገና ወደ ደካማ ወደሚናቅም ወደ መጀመሪያ ትምህርት እንድትመልሳላችሁ ብሎ የወቀሳቸው ነገር አለ። ይሄ ወቀሳ ከጥላቻ እንዳልሆነ፣ ይሄ ወቀሳ እነርሱን ለመጉዳት እንዳልሆነ ከእግዚአብሔር መንግስት እንዳያፈገፍጉ ለእነርሱ ስለተጠነቀቀላቸው፣ ለእነርሱ ስለራራላቸው፣ በመጀመሪያው ክፍለ ጊዜ ያስተማራቸውን ትምህርት ስለሚያውቅ፣ ወደ እግዚአብሔር ስላቀረባቸው ክርስቶስ ኢየሱስ በፊታቸው ተስሎ እስኪታይ ድረስ አድርጎ በደንብ አርጎ አስርጾ አስተምሯቸው እንደነበረ እንጂ ምንም አይነት ቀየሜታ እንደሌለው ምንም አይነት በድለውት በእነርሱ ላይ ቂም እንዳልያዘ ያሳያቸዋል ማለት ነው። አንዳንድ ጊዜ ትምህርቶቻችን ጠንከር ባሉ ጊዜ ወይም ደግሞ ጥሩ ትምህርት በምታስተምሩበት ጊዜ እንዲህ አይነት ነገር ያጋጥማችኋል ማለት ነው። የሚከፋቸው ሰዎች ይኖራሉ። ኖ፣ እንደሱ አይደለም። ምንም አልበደላችሁኝም። እናንተ ጋር ምንም አይነት በደል የለም። እኔ እናንተ ወደ እግዚአብሔር እንድትጠጉ እንጂ እናንተ ስለበደላችሁኝ እየወቀስኳችሁ እናንተ ስለበደላችሁኝ ወይም እናንተ ስላጠፋችሁ በእኔ ህይወት ላይ አንዳች ነገር ስላደረጋችሁ አይደለም እያላቸው ነው ስለዚህ አንዳች አልበደላችሁኝም ይላችሁና ይቀጥልና፣ ቁጥር 13 ላይ በመጀመሪያ ወንጌልን በሰበኩላችሁ ጊዜ፣ መቼ? ያኔ ወንጌል ስርጭት በወጣበት ሰዓት፣ ወይም የሐዋርያዊ ጉዞ ተብሎ የሐዋርያ ቅዱስ ጳውሎስ ጉዞዎች አሉ። በእነርሱ ጊዜ ማለት ነው፣ እያስተማረ በነበረበት ወቅት ሲያስተምራች የነበረው ነገር ያስታውሳቸዋል። በሰበኩላችሁ ጊዜ ከስጋ ድካም የተነሳ እንደነበረ ታውቃላችሁ ይገርማል። በዛን ጊዜ መጥቶ እያለ ጳውሎስ በስጋ ድካም ውስጥ ነበረ። ይሄ በስጋ ድካም እያለ የሚናገረው አቀበት መውጣትንና ቁልቁለት መውረድን አይደለም፣ ላበታችን ጠፍ የሚልበትን ጉዳይ አይደለም። ህመም ነው የሚናገረው ስለ ህመም ነው የሚናገረው። የሚገርማቸው ሐዋርያው ጳውሎስ ለገላትያ አብያተ ክርስቲያናት እየዞረ ወንጌል በሚሰብክበት ሰዓት ጤነኛ አልነበረም፣ ታሞ ነበረ ማለት ነው። ህመሙ ምን እንደሆነ አልተገለጸም እዚህ ቦታ ላይ ነገር ግን እታች ወረድ ብለን ስንመለከት ሊያስጸይፍ የሚችል የነበረ፣ እነርሱ ግን ያልተጸየፉት፣ ሊናቅበት የነበረ፣ እነርሱ ግን ያልናቁት አይነት ህመም ነው የነበረበት ማለት ነው በዚህ ሂደት ውስጥ በዚህ ሂደት ውስጥ ምንም አይነት በደል አልበደሉትም ጳውሎስን። ስለዚህ ጽሁፉ ምክንያተ ጽሒፉ የዚህ የመጽሐፉ ወይም የገላትያ መጽሐፍ የተጻፈበት ዓላማ ቂም ስለያዘባቸው፣ ስለጠላቸው፣ እነርሱን ለመውቀስ፣ እነርሱን ለማዋረድ፣ እነርሱን ለመተቸት ሳይሆን ከስህተት ትምህርት አንጻር ነው የጻፈላቸው ማለት ነው አንደኛው ማለት ነው በህይወታቸው እንዲጎለብቱና የስተት ትምህርታቸውን እንዲያራግፉ ወደኋላ እንዳይመለሱ የቀመሱትን ህይወት አጣጥመው ወደፊት እንዲቀጥሉ ነው የጻፍላቸው ማለት ነው። ስለዚህ ከቀይሜት አይደለም። ክብር ለአምላካችን ለእግዚአብሔር ይሁንለት። ከስጋ ድካም እንደነበረ ታውቃላችሁ። ይቀጥልና ቁጥር 14 ላይ በስጋዬም ፈተና የሆነባችሁን ነገር አልናቃችሁኝምና አልተጸየፋችሁትም፣ ይላቸዋል። የሚገርም ነው። ለነኝ ሰዎች ምስጋናን የሚያስፈልጋችሁ ማለት ነው። እንዳልኋችሁ ይህንን የሚልበት ምክንያት፣ ወቀሳው ጠንከር ያለ ነው። በደንብ አድርጎ ነው የሚሸነቁጣቸው። ከቁጥር አንድ ጀምሮ የተነጋገርነውን ነገር ታስታውሳላችሁ። እንግዲህ የገላትያ ምዕራፍ አራት ከቁጥር አንድ ጀምሮ ስለ ባሪያና ስለ ልጅ እያነጻጸረ ይናገራል። ልጅ የሆነ ወደ ባርነት መመለስ ያስፈልገዋል ወይ? በደንብ እያለ ይናገራል። ድሮ እግዚአብሔርን ሳታውቁ እንኳ የማታውቁትን ሕግን አሁን እየፈጸማችሁ ያላችሁት እግዚአብሔርን ሳታውቁ እናንተም በእግዚአብሔር ሳትታወቁ ለባህሪያቸው አማልክት ለማይሆኑ ትገዙላቸው ነበራችሁ ይላቸውና አሁን እውነትን ካወቁ በኋላ እግዚአብሔርን ከተረዱ በኋላ ተመልሶ ወደ ኋላ መመለስ ያስፈልጋልን እያለ በደምብ አድርጎ ይወቅሳቸው ስለነበረ ከዚህ የተነሳ ይሄማ የቋጠረው ነገር አለ ሊያስብል ይችላል። ምናልባት ዛሬ ዛሬ ላይ አንዳንድ ወገኖቻችን ስትመለከቱ ጠንከር ያለ ነገር ስትሰነዝሩባቸው ይሄ ነገር እንደማትባሉ እርግጠኞች አይደላችሁም። ምክንያቱም ጠንካራ ነገር በተናገራችሁ ቁጥር የሚሰጣችሁ ግብረ መልስ የሚያንጽ ሳይሆን እንዲህ ስለሆንሁ ነው የሚል ነገር ሊያጋጥማችሁ ይችላል። ባለፈው እንዲህ ስላደረኩት ነው ሊሆን ይችላል። ጳውሎስ ግን እንደዛ አይደለም እየተናገር ያለ። ፍጹም የሆነ ፍቅራቸውን ይናገራል። ፍጹም የሆነ መቀበላቸውን ይናገራል። እንዳስተናገዱት፣ እንደተቀበሉት፣ እንደአገለገሉት ይነግራቸዋል። ክብር ለአምላካችን ለእግዚአብሔር ይሁንለት። አልናቃችሁኝምና የሚናቅበት ጊዜ ነበረ ማለት ነው። ስለዚህ በዚህ ሰዓት መንፈሳዊ ብስለታቸውን እዚህ ጋር ትረዳላችሁ። ወደ ኋላ ምዕራፍ ሶስት ከቁጥር አንድ ጀምሮ ስለ በመንፈስ ጀምረው በስጋ መጨረስ የሚለውን ሀሳብ ሲያነሳላቸው እና ክርስቶስ በዓይናችሁ ፊት ተስሎ ነበር የሚለውን ሲያነሳላቸው እዚህ ላይ ያለውን ከቁጥር አስራ ሁለት ጀምሮ እስከ ሀያ ያለውን ሀሳብ ያትትልና ማለት ነው፣ ወይም በደንብ አድርጎ ይሄ የተረጉምልና ማለት ነው። ለምን ከተባለ መንፈሳዊ እድገታቸው እስከዚህ ድረስ ነበረ። መንፈሳዊ እድገት ሊወርድ ይችላል ወይ? አዎ፣ ይወርዳል። ለምን አይወርድም? ለምን አይወርድም? በስጋችን እንደምንደክም ሁሉ በመንፈሳዊ ነገር እንደክማለን፣ እንዝላለን ማለት ነው። ስለዚህ ከፍ ብለው የነበሩት ሰዎች እግዚአብሔርን በትክክል ተረድተዋል የተባሉ ሰዎች ተንሸራተው ተገኝተዋል ማለት ነው። ዛሬም እንዲህ አይነት ነገር ሊያጋጠመን ይችላል። እገሌ እንደዚህ ከፍተኛ ቦታ ላይ ነው ያለ፣ እግዚአብሔርን ያከብራል፣ እግዚአብሔርን ያገለግላል፣ ትልቅ ቦታ ላይ ነው ያለ ብላችሁ ስጠብቁ ሊወርድ ይችላል ከምን የተነሳ ካለመመገቡ የተነሳ ካለመጠንከሩ የተነሳ ከእግዚአብሔር ጋር ካለመጣበቁ የተነሳ ሊወርድ ይችላል ማለት ነው ስለዚህ የመንፈሳዊ እድገታቸውን እንደዚህ ትረዱታላችሁ እንዴት እንደነበሩ ማለት ነው በተለይ እዚህ ጋ ቁጥር 14 ላይ ያለው በደንብ አድርጎ ተረድቷቸዋል በዛን ጊዜ የነበሩበትን ሁኔታ ማለት ነው ነገር ግን እንደ እግዚአብሔር መልአክ አዎን፣ እንደ ክርስቶስ ኢየሱስ ተቀበላችሁኝ። ጳውሎስ በሚቀርብበት ሰዓት፣ ጳውሎስ በሚያገለግልበት ጊዜ እንደ እግዚአብሔር መልአክ፣ በእውነትም እግዚአብሔር መልአኩን ልኳል፣ ወይም ደግሞ ይሄማ ራሱ ኢየሱስ ክርስቶስን ይመስላል እያሉ ተቀበለውታል ማለት ነው። ይሄ ማለት ምን ማለት ነው? ራሱ ኢየሱስን ወክለው ማለት ሳይሆን የኢየሱስ ክርስቶስ አምባሳደር እንደመሆኑ መጠን ተረድተውት ይሄ የእውነትን ቃል የሚገልጥልን ነው ብለው ተረድተውት፣ ከጨለማ ወደ ብርሃን የሚያዘዋውረውን ወይም ደግሞ ወደ ብርሃን የሚመራውን ቃል የሚያስተምር ሰው ነው ብለው ተረድተውት፣ ከስጋ ሳይሆን ከመንፈሳዊ ነገር ተረድተውት፣ በደንብ አድርገው ተቀብለውታ ማለት ነው። ታዲያ ከጨለማ ወደ ብርሃን ይዞ የመጣውን ይህን አገልጋይ እንደ እግዚአብሔር መልአክ ቢቀበሉት ምንድን ነው ችግሩ? በደንብ ተረድተውታል፣ እነሱ ማለት ነው። ስለዚህ በደንብ አድርገው አክብረው ተቀብለውታል። ጳውሎስ ሲናገር ጳውሎስ እየተናገረ እነርሱ እግዚአብሔር እንደተናገራቸው አድርገው ያስባሉ ማለት ነው። እውነትም ነው። የእግዚአብሔርን ቃል የሚናገሩ ዋኖች የተባሉ እነርሱ በቃ እንደ እግዚአብሔር ቃል ነው የምንቀበላቸው ማለት ነው። ትክክል ነው። እዚህጋ የሰሩት ስራ ምንም ጥፋት የለውም። ይህን ግን እየተናገረ ያለው ምንም አልበደላችሁኝም ለሚለው ማስረጃ ነው የሚነግራቸው እንዴት እንዳልበደላችሁ ልንገራችሁ እያላቸው እኮ ነው። እንዴት እንዳልበደላችሁኝ፣ የኔ ንግግሬ ከበደል የተነሳ እንዳልሆነ ልንገራችሁ፣ ከቀየምታ እንዳልሆነ ልንገራችሁ፣ ልጠቅማችሁ ነው እያላቸው ነው። ክብር ለእግዚአብሔር ይሁን። መቼም ተመለስ ንስሐ ግባ ዝቅበል ወይም ደግሞ ከጥፋት ተመለስና ትክክለኛ የሆነ አቅጣጫ ሂድ የሚል ሰው ላይወደድ ይችል ይሆናል። ላይወደድ ይችል ይሆናል። ምክንያቱም አንድ በኦርቶዶክስ የሚተረክ አንድ ታሪክ አለ። ምንድነው? መምሬ ኮሶ እና መምሬ ማሩ የሚባሉ ሁለት ካህናት ነበሩ ይባላል። ምናልባት ምሳሌው ሊጠቅም ይችላል ብዬ ነው። ነበሩ ይባላል እና መምሬ ኮሶ የሚባሉት የሚያስተምሩት ነገር ሁልጊዜ ንስሐ ግባ ነው። አንተ ኃጢአተኛ ነው፣ በቃ ንስሐ። ልጃቸውን በደንብ አድርገው በስጋው አንቀጥቅጠው ያስተምሩታ ማለት ነው። መምሬ ማሩ የሚባሉት ደግሞ አንተ ምን ኃጢአት አለብህ፣ አንቺ ምን ኃጢአት አለብሽ? እያሉ በቃ ምንም አያስተምሩም፣ ሁልጊዜ ጊዜ ማሞጋገስ ነው ይባላል። እንግዲህ ይሄ አፈ ታሪክ ነው። ምሳሌው ከጠቀመ ብዬ ነው የምናገረው። መጨረሻ ላይ ሁለቱም ንስሐ ልጆች ልጆቻቸው ሞት የሁለቱም ማለት ነው ሞቱና፣ የመምሬ ኮሶ ልጅ መንግስተ ሰማያት ገባ፣ የመምሬ ማሮ ልጅ ደግሞ ሲወል ገባ የሚል ታሪክ አለ። እና ምንድን ነው የሚገስጽ እና በደንብ አድርጎ የሚወቅስ አገልጋይ አይወደድም። ውጤቱ ግን የዘላለም ሕይወት ነው። ስለዚህ ክርስቲያን ማሰብ ያለበት ከዘላለም አንጻር አንጻር እንጂ ከጊዜያዊ ነገር አይደለም ማለት ነው መመሪያ ማሩ ከሆነ እዚሁ ማሩን ጠጥተህ ማሩን በተህ እዚሁ ትቀራለህ። መመሪያ ኮሶ ከሆነ እዚህ ጋር መሮህ እዚህ ጋር አልመችህ ብሎ መንግስተ ሰማያትን ታገኛለህ ማለት ነው። ይሄ እንግዲህ እሳተ ወማየ አቅረብ ኩለከ ደይ ደካ በዘ ፈቀድከ ይላል። እጅህን ወደምትፈልገው ላክ እንደማለት ነው። እሳት ቀርቦልሃል፣ ውሃ ቀርቦልሃል፣ እጅህን ወደምትፈልገው ስደድ እንደማለት ነው። ስለዚህ በምድር ላይ የሚመች ነገር አይ አንተ አላጠፋህም አንቺ አላጠፋሽም፣ የሚለውን ትምህርት መስማት ከተፈለገ መጨረሻው እንግዲህ ያመለክተናል ማለት ነው። እንዲሁ ደግሞ ተመለስ፣ ከኃጢአት ተመለስ፣ ታጠብ፣ ንስሐ ግባ የሚል ከተገኘ ደግሞ እሱን ከተቀበልን ደግሞ መጨረሻችን አሁንም ያምራል። ክብር ለእግዚአብሔር ይሁን። እንግዲህ ጳውሎስ ይህን ሁሉ እያላቸው ያለው ከምን አንጻር ነው ካልን፣ በድላችሁኝ አይደለም ምንም መልእክቱ ቢጠነክርባችሁ፣ ምንም ስብከቴ ትምህርቴ ቢጠነክርባችሁ፣ ምንም ደብዳቤው ቢጠነክርባችሁ፣ ምንም ወቀሳው ቢበረታባችሁ፣ ምንም የትላንትና ነገራችሁን እያሰቡኝ አሁን በቁጭት እደነቃለሁ እያልሁ ብናገርም ከቀየምታ ግን አይደለም፣ ወድጃችሁ ነው እያላቸው ነው። እንዴት እንዳልተቀየምሁ ላስረዳችሁ። እናንተ እኮ በመጀመሪያው ክፍለ ጊዜ በማስተምራችሁ ሰዓት በመጀመሪያው ጊዜ ስመጣ ወደ እናንተ እየሰበኩ ስመጣ የተቀበላችሁኝ እኮ እንደ እግዚአብሔር መልአክ ነው። አሁን እንደ ክርስቶስ ኢየሱስ ተቀበላችሁኝ ይላቸዋል። ክብር ለአምላካችን እንደ እግዚአብሔር ይሁን። ተቀበላችሁኝ አልተጸየፋችሁኝም። አልናቃችሁኝም። እንደ እግዚአብሔር መልአክ ተቀበላችሁኛል፣ እንደ ኢየሱስ ክርስቶስ ተቀበላችሁኛል ይላል። ይህን ከፍ ያደርገዋል፣ ክብራቸውን ማለት ነው ማክበራቸውን እጅግ ያገነዋል። የሚገልጽበት ቋንቋ ሲያጣ ነው እንደ ኢየሱስ ክርስቶስ ተቀበላችሁኝ የሚለው። ምን ያህል አክብረውት እንደነበር ያሳያል ማለት ነው። ክብር ለአምላካችን ለእግዚአብሔር ይሆንለት። ይህን ካለ በኋላ ቁጥር አስራ አምስት ላይ እንግዲህ ደስ ማሰኘታችሁ ወዴት አለ ይላቸዋል አይገርምም አሁን ወደ ትክክለኛው መስመር ደግሞ መልሶ ገባ አሁን ወዳሉበት ነገር ማለት ነው ትላንትና አስደስተውታል ትላንትና አክብረውታል ትላንትና የእግዚአብሔርን ቃል ፈጽመዋል ትላንት በመንፈስ ተመላልሰዋል ወዴት ሄደ ራእይ ላይ ታስታውሳላችሁ የቀደመ ፍቅረህን ትታሃል የሚለው ትላንትና ወዴት ሄደ ትላንት በመንፈስ አይደለም ወይ ስትቀጣጠሉ የነበራችሁት? ትላንትና በመንፈስ አይደለ ስትመሩ የነበራችሁት? ትላንት እኮ ከጨለማ ወደ ብርሃን ተሸጋግራችኋል። ወዴት ሄደ ይጠይቀናል ማለት ነው። ይጠይቃል ወዴት ሄደ። አንዳንድ ጊዜ እንዲህ ነገር ያጋጥመናል ማለት ነው። ትላንት ብርቶች ሆነው ያያችኋቸው ወገኖች ወይም ደግሞ ሆነን አይታችሁን ሆነን ተያይተን የሆነ ቦታ ላይ ሸርተት እንላለን ማለት ነው። ይህን እኮ ነው የሚናገረው። ወደት ሄደ? ይሄ መልእክት መቼም ለገላትያ ሰዎች ብቻ አይደለም አይደለ፣ ዛሬም ለእኛም ጭምር ነው። ወደት ሄደ? ትላንት በመንፈስ ስትመላለስ የነበረበት ህይወት ወደት ሄደ? ትላንት እንደ እግዚአብሔር ቃል ስትሄድ የነበረበት ህይወት የትገባ ትናንት ትላንት አገልጋዮችን እንደ እግዚአብሔር መልአክ ስትቀበልበት የነበረ ህይወት ወደት ሄደ? እንደ ኢየሱስ ክርስቶስ ስታያቸው የነበረ ፍቅር ወዴት ሄደ? ከስጋ ድካም የተነሳ ወንድምክ ሲመጣ ያልተጸየፍከውን ዛሬ ወዴት ሄደ? ያልናቅከውን ዛሬ ወዴት ሄደ? ትናንት እኮ አትንቀውም ነበረ። ትናንት እኮ አልተጸየፈውም ነበረ። ትናንት እኮ ትቀበለው ነበረ። ዛሬ ወዴት ሄደ? ይጠይቀናል። ወዴት ሄደ? ደስ ማሰኘታችሁ ወዴት አለ? ቢቻልስ አይኖቻችሁን አውጥታችሁ በሰጣችሁኝ ብዬ እመሰክርላችኋለሁ። ምኑን? ትላንት የነበረውን ህይወት፣ ትላንትና የነበሩበትን መንፈሳዊ ግለት፣ ትላንትና የነበሩበትን መንፈሳዊ እድገት፣ ትላንት የነበሩበትን የመንፈሳዊ ህይወት ምልልስ። አይደለም ቁስ ነገርን ይቅርና አይደለም ዕውቀታቸውን ነገራቸውን፣ የእነርሱ የሆነውን ነገር ይቅርና ከሰውነት ክፍላቸው እንኳ አይናቸውን አውጥተው ቢሰጡ ብዬ መሰክርላችኋለሁ ይላል። ይገርማል። እንግዲህ እንዲህ ነው፣ ትላንትና እንዲህ ነው ያላችሁት አካል እጁን ቢቆርጡት አያመውም የምትሉት አካል አይኑን አውጥቶ ቢሰጥ አይጠግብም የምትሉት አካል ዛሬ ገሸሽ ሊል ይችላል። ምክንያቱ ምንድን ነው? መንፈሳዊ እድገቱ ባቆለቆለ ቁጥር ከእናንተ ጋር ያለው ፍቅርም ያቆለቁላል ማለት ነው። ሰው በክርስቶስ ኢየሱስ ካልሆነ በቀር ወንድሙን ሊወድ አይችልም። ሰው በክርስቶስ ኢየሱስ ካልሆነ በቀር የሚያስጸይፈውን ነገር እንደማያስጸይፍ አድርጎ ሊቀበለው አይችልም። የሚናቀውን ነገር እንደማይናቅ አድርጎ አክብሮ ሊቀበለው አይችልም። በክርስቶስ ኢየሱስ ያለው መንፈሳዊ እድገታችን እየጨመረ ካልሄደ በቀር መንፈሳዊ ማንነታችን እየዳበረ ካልሄደ በቀር ለአምላካችን ለእግዚአብሔር ክብርና ምስጋና ይሁንለት። እንግዲህ ደስ ማሰኘታችሁ ወዴት አለ? ብቻ ልስ አይኖቻችሁን አውጥታችሁ በሰጣችሁኝ ብዬ እመሰክርላችኋለሁ እንኪያስ እውነቱን ስለ ነገርኋችሁ ጠላት ሆንሁባችሁን አይገርምም እንኪያስ እውነቱን ስለ ነገርኋችሁ ጠላት ሆንሁባችሁን እውነቱን የሚናገር እንዴት ጠላት ሊሆን ይችላል በፍጹም ሊሆን አይችልም እኮ እውነት የሚናገር ሊወደድ ነው የሚፈለገው መወደድ ነው ያለበት እውነትን ስለተናገረ ጠላት እንደሆነ አድርገው አስበዋል ማለት ነው። ሆን ሁባችሁን ሐሰት እኮ አይደለም የተናገረው ስለ ሥጋ ጉዳይ አይደለም ያወራው፣ ስለ መዳናቸውን እየተናገረ ስለ መዳን ነው እየነገራቸው ያለው እንዲያውም በጣም በሚገርም ሁኔታ ወደ መገረዝ የገባችሁት የአብርሃምን እርስት ማግኘት ከሆነ የፈለጋችሁት የአብርሃም እርስት እኮ በክርስቶስ ኢየሱስ ወደ እናንተ ቀርቦላችኋል እያለ ነው ወደዚህ ሕግና ስርዓትን ለመፈጸም የገባችሁት ለመጽደቅ፣ ጽድቃችሁን እውን ለማድረግ፣ መንፈሳዊ እድገታችሁን ለመጨመር ነው አደለ? እንኪያስ ክርስቶስ ኢየሱስ እኮ ስለ እናንተ ሞቶላችኋል፣ ይበቃችኋል እያለ ነው። ለምንድን ነው የምትጨምሩት ሌላ ድካም? ለምንድን ነው ለእናንተ የማይገባው ነገር የምትደክሙት? እያላቸው እኮ ነው። ሰው በክርስቶስ ኢየሱስ ካመነ በኋላ ወደኋላ መመለስ ማለት ገደል መግባት ነው። ምንም ሌላ ነገር የለውም። በፍጹም አያስፈልግም። ትልቁን ይዞ ወደኋላ መመለስ፣ የንጉስ ልጅ ሆኖ እንደገና ወደ ባርነት መመለስ፣ ወላጅ ከመጣ በኋላ እንደገና ወደ መጉዚት መመለስ። ያውም የሚገርመው ነገር እኛ ኢትዮጵያውያንና የገላትያ ሰዎች ተመሳሳይ አይነት ባህሪ ያለን ማለት ነው። ተመሳሳይ አይነት ባህሪ ያለን እንግዲህ አጠቃላይ ስለ እነርሱ ሀገራት ምንም መረጃው ባይኖረኝም በመጽሐፍ ቅዱስ የተቀመጠውን ሀሳብ ነው የምነግራችሁ። እኛም አህዛባውያንን እነሱም አህዛብ ናቸው። ህግና ስርዓት የመንጻት ወዘተርፈ ተርፈ ምናምን የሚባሉ ነገሮች በሙሉ የእስራኤላውያን ናቸው። የአህዛብ ብቸኛ ተስፋ ኢየሱስ ክርስቶስ ነው። ሌላ ተስፋ የለ። ህግን በመፈጸም የምናደርገው ነገር የለም የህጉ ባለቤቶችም አልፈጸሙትም መገረዝን የሚሰብኩትም አልፈጸሙትም ኪዳኑን የኪዳኑ ተቀባይ የሆኑትም አልፈጸሙትም በፍጹም ስለዚህ ምንድን ነው የእኛ ተስፋችን ክርስቶስ ኢየሱስን በማመን የዘላለም ሕይወት ማግኘት እንጂ ወደ ኋላ ማፈግፈግና መመለስ አይደለም ስለዚህ እውነቱን ስለነገራቸው ጠላት አድርገው አስበዋል ማለት ነው። ጠላት ሆንሁባችሁን ይላቸዋል። በጣም በሚገርም ሁኔታ ቁጥር አስራ ሰባት ላይ በብርቱ ይፈልጓችኋል ለመልካም አይደለም ይላቸዋል። አሁን እዚህ ጋር ነው እንግዲህ ወራጃ አለ የሚያስበለው በምን ይፈልጓችኋል? በብርቱ ይፈልጓችኋል፣ ለመልካም ግን አይደለም። ወዳጄ፣ አንተን እግር ከእግር እየተከታተለ የሚፈልግህ ሁሉ ለመልካም አይደለም። ለስጋ ማደለቢያ የሚሆነውን ቅባት የሚያቀርበልህ ሁሉ የሚወድህ አይደለም። እዚሁ መሬት መሬት እየሸተት እንድትቀር የሚያደርግ ትምህርት ሁሉ አንተን የሚወድህ አይደለም፣ የሚጠቅመህ አይደለም። ለመልካም አይደለም ይላችኋል። እውነቱን ንገራችሁ ጳውሎስ እየተናገረ ያለው እኔም ነገራችኋለሁ። ለወዳጆቼ በብርቱ የሚፈልግህ ሁሉ በብርቱ የሚፈልግሽ ሁሉ ወይም በብርቱ የሚፈልጋችሁ ሁሉ ለመልካም አይደለም። ለመልካም የሚፈልግህ ጳውሎስ አለ። ለመልካም የሚፈልግህ የእግዚአብሔር ልጅ ኢየሱስ ክርስቶስ አለ። ለመልካም የሚፈልግህ ቅዱሱ የእግዚአብሔር ቃል አለ። እርሱ ነው የሚፈልግህ። ሌላው ሌላ አጀንዳ ይዞ ነው የሚፈልግህ። ምናልባት አጀንዳው የተለያየ ሊሆን ይችላል። ሁሉም ግን ድምር ውጤታቸው ከክርስቶስ ኢየሱስ ጸጋ አንተን አውርደው ለእነርሱ ክብር ማዋል ብቻ ነው። ምናልባትም እንደ ኮሚሽን እንደው ታዘው ይሆንን የሚል ጥርጣሬም አድሮብኛል። በግልጽ የምነግራቸው ማለት ነው። ኮሚሽን ለማግኘት አስበው ይሆንን የሆነ በቃ ከክርስትና ወደ ይሁድነት የተመለሰ በእርግጥም በዘመኑ ይሁድነትን ለመመለስ ኃይለኛ እንቅስቃሴ ነበረ። ወደ ክርስትና የገባውን ሁሉ ለመመለስ ማለት ነው። እነዚህ ደግሞ የሚከፋው ክርስቲያኖች ናቸው። ክርስቲያን ሆነው ነገር ግን ያላዘዝናቸው ሰዎች ከኢየሩሳሌም ወርደው እንደ ሙሴ ሥርዓት ትገረዙ ዘንድ ግድ አሏችሁ እያል በሐዋርያ ሥራ ምዕራፍ 15 ላይ የምናገኘው ማለት ነው። ስለዚህ በብርቱ ይፈልጓችኋል። በብርቱ የሚፈልጓችሁ ግን ለመልካም አይደለም። እዚህ ጋር ቆም ብለን ራሳችን እንድንፈትሽ ያስፈልጋል ማለት ነው። ማን ነው በብርቱ የሚፈልገኝ? ግለሰቡን አይደለም። ማን ነው የምላችሁ አስተምሮውን ነው። ማን ነው በብርቱ የሚፈልገኝ? ምን አይነት አስተምሮ ነው እኔን በብርቱ የሚፈልገኝ? ከኋላ ከኋላ የሚከተለኝ ማን ነው? ወደ ሊያደርሰኝ ነው? ታርጌት ፖይንቱ ምንድን ነው? እኔንም ጨምሮ ማለት ነው የሚያስተ ወንድማችሁ ጽጌ ያለሁት የሚያስተምረን ትምህርት ምንድን ነው ብላችሁ ልትፈትሹ ያስፈልጋል ማለት ነው። ከመጽሐፍ ቅዱስ ጋር ጥሩ የሆነ ተዛምዶ አለው፣ መጨረሻ ወደ ህይወት የሚያደርስ ነው ወይስ ወደ ጥፋት፣ ቆመ ብሎ ማየት ያስፈልጋል ማለት ነው። በብርቱ የሚፈልገው ሁሉ ማን ነው? ምን ሊያደርግ ነው የሚፈልገው? እግዚአብሔር ይባርክ ስላለኝ ብቻ ልከተለው እችል ሊሆን? የጌታን የኢየሱስ ክርስቶስን ስም ስለጠራ ብቻ ልከተለው እችል ሊሆን? እነኚህ ሰዎች እኮ የኢየሱስ ክርስቶስን ካዱ አላሏቸውም። ጥሩ ነው ኢየሱስ ክርስቶስን ይዛችሁታል፣ ግን ነው ያሉት። ግን አስቡት እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲጠበቅ የነበረው መሲህ የእግዚአብሔር ልጅ የዘላለም ሕይወት የሚወረስበት መንገድና ሕይወት እውነት እርሱ ነው። ትክክል ናችሁ ግን ምን አድርጎ እንትናንም ጨምሩበት። ዛሬም እኮ ልንባል እንችላለን። የሚል የለም፣ እንደ በብርቱ የሚፈልገን የለም። ዛሬ በጎናችን የሚከቡን የሉም። ከኋላ ከኋላ እየተከተሉ ነገሮችን የሚያበላሹ የሉም። ጥሩ ነው የያዝከው ግን እገሌልም ጨምርበት የሚሉ የሉ አሉ እኮ በህይወታችን ዙሪያ ሰርክል ሰርተው እኮ አሉ። ይጠብቁናል፣ ይንቀሳቀሳሉ። እግዚአብሔር ይባርክ በሚልም ሊሆን ይችላል። ሌላም ሌላም መልካም መልካም ነገሮችን በማውጣትም ሊሆን ይችላል። ክርስቲያን መመልከት ያለበት ከዘለዓለሙ አንጻር እንጂ ከዚህ ከምድራዊ ሞገሳና ከምድራዊ ጋጋታ አንጻር አይደለም ማለት ነው። ያን ከተመለከትኩ ደግሞ ምን አደርጋለሁኝ? በብርቱ የሚፈልገኝ ለምንድን ነው ለምንስ ዓላማ ነው እየፈለገኝ ያለው በእውነት በዚህ በሚፈልገኝ መስመር ውስጥ የዘላለም ህይወት ማግኘት ይቻል ይሆንን ወይስ ከጸጋው ዙፋን ያወርድ ይችል ይሆንን ይህን ማየት ያስፈልጋል ማለት ነው ለአምላካችን ለእግዚአብሔር ክብርና ምስጋና ይሁንለት